እናመሰግናለን። ካሳሁን ዘውዱ በኤልኤም አንድ ተወክሎ የጌታቸው ጋዲሳን እንደ ደማቅ ጨረቃን ነበር ያቀረበልን። ዜማው የጸጋዬ ገብረ ኪዳን ነው፣ ግጥሙ ደግሞ የጸጋዬ ደቦጭ ነው። ኤክስፕረስ ባንድ ነበር በወቅቱ ያጀበው። እናመሰግናለን። ብዙ ጊዜ ለውድድር ከማይመጡ ሙዚቃዎች መካከል ነበር። ዳኞች እንዴት ያገኙት ምን ይላሉ የሚለውን ደግሞ እንሰማለን። ዳኞች፣ ዛሬ ለአንቺ አስር ሺህ ሰጥቼ የምጀምረው ምን አግኝቼ ነው? ለአማን የተደረገው ሰርፕራይዝ ለእኛም ሰርፕራይዝ ነበርና በጣም ደስ ብሎናል። አማን በድጋሚ እንግዲህ እግዚአብሔር እንኳን ባረከ በረከት ማለት ነው። በጣም ነው የማመሰግነው፣ ሁልጊዜ እንደተለመደው ፋና ላምሮት ክሩ ጓደኞቼ፣ ባንዶቹ እንደዚህ አይነት ሰርፕራይዝ ስላደረጋችሁኝ ድጋሚ እንድወልድ የማነሳሳት ሁሉ ነገር ለዛ አደለ። እንኳን ደስ አለ ብቻ። በጣም ደስተኛ ነኝ። እጅግ አርጌ ፋና ላምሮትን ማመስገን እፈልጋለሁ። አመሰግናለሁ። እንኳን ደስ ያለህ በድጋሚ አማን፣ እኛም በጣም ደስ ብሎናል፣ የወንድ ልጅ አባት ስለሆንክ። መልእክቱ ግን እንዲነሳሳ ነው። እንዲ ድጋሚ እሱ ከመልእክቱን ካደረሰው አካል ይጠይቃል በኋላ። እሺ ካሳሁን እንዴት ነህ? የጌታቸው ጋዲሳ ሙዚቃ ናደን፣ እንደ ደማቅ ጨረቃ። ፐርፎርማንሱ ጥሩ ነው። ትንሽ እኔ የሙዚቃ ምርጫ ላይ ኮንፈርተብል አደለሁኝም፣ ግን በጣም ጥሩ ነገሩን ሳወራ በመጀመሪያ ደረጃ በጣም ይሄ በጣም የተለያየ ቫራይቲ ውስጥ የተለያዩ አይነት ስታይል የተለያዩ ድምፃውያን የሰሩትን ሙዚቃ ይዘ እየመጣ ያንተን አቅም ለማሳየት የምታደርገውን ሂደት በጣም አከብራለሁ፣ በጣም አደንቃለሁ። በጣም ግሩም ነገር ነው። እሱ ሁሌም ይበረታታል። ከዛ ደግሞ ሁል ጊዜ ምንድነው እንደዚህ አይነት ውድድሮች ላይ ተደጋጋሚ ሙዚቃዎች የሚመጡትና ከዛ በተለየ መንገድ ለማድረግ የሄድክበትን ርቀትም በጣም አደንቃለሁኝ ይህንን ሙዚቃ ውድድር ላይ ሰማው የመጀመሪያ ነው ካልተሳሳትኩኝ፣ እኔ እንግዲህ በእኔ ኤክስፒሪየንስ እና እሱን እሱን ሁሉ በጣም አደንቃለሁኝ። ከዛ ሙዚቃው በጣም በሚገርም ሁኔታ ምን አይነት ስሜት ነው ያለው፣ በጣም የአድናቆት ከአድናቆት በላይ በጣም አግራሞትን ቃላቶቹ ግጥሞችን በጣም በግሌ በጣም ነው የሚገርሙኝ። ማለት ለሰው ሁላ አይመስልም አደለ የቃላቶቹ ድርድር የግጥሞቹ ቅርጽና በዚህ ልክ ምን አይነት ብትሆን ነው ምናምን ብለን በጣም መሳል ነው የምንፈልገው አይምሯችን ውስጥ እና ያንን ከማዜም በበለጠ ምንድን ነው አንተ በጣም ቪዥዋላይዝ እንድናደረግ ስሜቱ በጣም እንዲደርሰን ለምን ፊዚካሊም፣ የምታሳየው ነገር ፋሻል ኤክስፕሬሽን፣ ፈገግታ ምናምን ሁሉ በቃ እያዜመ ነበር ሰውነቱ ሁላ ነበር የሚያዜመው እና ያ በጣም የሚደነቅ ነገር ነው። በጣም ቆንጆ ነገር ነው። ትንሽ ቅሬታዎች ጋር ስመጣ አንተ ጋር ባልተለመደ ነገር የተወሰኑ ሁለት ሶስት ቦታዎች ላይ ከቅኝት ሸረፍ ስትል ይሰማ ነበረ። እርግጥ ነው ሙዚቃው ሲደመጥ ቀላል የሚመስል ግን ሲዜም ደግሞ ክብደቱ የሚገለጽ አይነት የዜማ ቅርጽ ነው ያለው ግን ትንሽ ይሄ የሬንጅ ስፋቱ እዛው በዛው አይነት ነገር ነው ብዙ ወደ ላይ ብዙ ወደ ታች ሳይወጣ የሆነች ሚድ ሬንጅ ወስዶ እዛ ውስጥ ነው የዜማ ቅርጾቹ ውጣቸውና እሱ ላንተ ባይሆን ደስ ይለኝ ነበረ ግን እንዳልኩ ደግሞ የሚያሸንፉ ኳሊቲዎችን አሳይተህናል በዚሁ ፐርፎርማንስ ውስጥ ሆነ። እሱን መካድ ስለማይቻል ማለት ነው ይሄ ነው እኔ ጋር ያለው ሐሳብ ነጥብ ዘጠኝ ሺ ዘጠኝ መቶ አስር እሺ፣ ካሳሁን ዘውዱ የጌታቸው ካሳን እንደ ደማቅ ጨረቃ የሚለውን ዜማ ነው ዛሬ ዘ የመጣኸው። ብዙ ነገሮችን ብሩኪ ተናግሮታል። ዚጋኔ ነጥብ ያስኳቸውን በጣም ማለም መፈልገው ግን የትኛውንም የዜማ ቅርጽ ያላቸውን ዘፈኖች ይዘ ስትመጣ ያምራል። በቃ መስፈን ያምርብሃል። ብዙ በደንብ አድርገህ መግለጽ የምትችላል። ቅድም ስለ ዲቴይሎቹ የተናገራቸው ነገሮች አሉ ብሩኬ። የትኛውንም ዜማ መጥቶ አንተ ጉሮሮ ላይ ሲዘመር የሚያምር ነገር አለው። በቃ ይሄ የተሰጠህ ቆንጆ የሆነው ያንተ ተሰጦ ነውና ሞቅ ደመቅ ባለ ነው ደግሞ ዛሬ የመጣኸው። በሪትሙም እና ደስ የሚል ስሜት የሚያጭር ነበረ። ስሜትን የማጋባት ነገር ሁሌም በቃ በጥንካሬ የምታሳየው ነገር ዛሬ ደግሞ እዚህ ዘፈን ውስጥ በደንብ አድርጎ እሱ ያሳየህን ትልቁ ኃይል ነበረ። ሌላ ተቀባዮችን በጣም ልታመሰግንልኝ እፈልጋለሁ። በጣም ጥሩ አድርገው ነበር እየተቀበሉ ያሉት። ከቡርኬ ጋር ምስማማበት ነገር የዜማ ምርጫህን ዛሬ ለዛሬ አይነቱ ቀን ይሄ ባይሆን ብዬ መርጥ ማን ነው አሰብኩኝ። ለምንድን ነው አምስት ልጆች ናችሁ ቤስት የተባላችሁ መታችኋል። ሌላ ቢሆን የዜማው ቅርጽ እና የዜማዎቹ ስታይል ርቀት ድረስ የሚሄዱ ቢሆኑ ደስ ይለኝ ነበረ። ይሄንንም ግን በጣም ቆንጆ አርጋ አሳምረን የተጫወትከው ቅር ያለኝ ነገር ምንድነው? የተወሰነ ቦታ ጋር በተለይ ተቀባዮች እንዲቀበሉ የምትለው ዜማ ጋር ከቅኝ ጋር በተያያዘ የተወሰነ ችግር ነበረው። ና አንተ ላይ እንደዚህ ያልተለመደ ችግር ስለሆነ ጥንቃቄ ያስፈልጋል ወይም በደንብ መጠናት ነበረበት ብዬ ነው የማስበው። ጥንቅቅ ያለ ነገር ይዘህ ለመምጣት ነው ከዚህ በኋላ መሞከር ያለብህ። በተረፈ በጣም እንግዲህ ለቀረበበት ሁኔታ በጣም ጥሩ ነበረ። 9920 ነው ውጤት ያለ። እሺ ካሳ እንዴት ነው? ያው እንደተባለው ይህን ዘፈን እኔም ብዙ ሰምቼው አላቅም፣ ማለት ያው በውድድር ደረጃ ሲቀርብና ዘፈኑ በጣም ጥሩ ዘፈን ነው፣ ግን ብዙ ለውድድር ሰፊ ነገር የሚያሳይ ትንሽ በጣም የሚወርድ ነገር የሉትም እንደ ውድድር ማለት ነው። እንደገና ደግሞ ቅድም የተነሳው ሀሳብ የዘፈን ምርጫ መጥፎ ባይሆንም ግን ለዛሬ ቀን ምን አይነት አደገኛ ነገር ነው የምንጠብቀው? እሱ ትንሽ ቅሬታ አለኝ። ሌላው በራስ ድምጽ የተጫወትከው ነገር በጣም የገረመኝ ነው። ዘፈኑን በደንብ አድርገን የተጫወትከው፣ ከባንድ ጋር ታይት ነበርክ። በጣም ደስ ይላል። ቅድም እንደተነሳ ኳየሮቹንም ጨምረው ሌላው በጣም የገረመኝ አሁን እንደ ውድድር እንደ ስራ አይደለም፣ ነገሮችን እያያይ ነው ይሄ በስነ ልቦና ያደክ የመጣህበት ሪላክስ አድርገህ የምትመጣባቸው ነገሮችን በጣም ነው ማድረግ የምፈልገው ከውድድር አካል ውጭ ነው የሚል አይነት ፈገግታ ሁሉ ነገሮቹ እና ይሄ በጣም እንዲበረታታ ይገባል። ሌላው ግን እዚህ ዘፈን ላይ ኪቦርድ ኢምፕሮቫይዝ ያደረግ ነበር ምናምን ና የቫሉድ የሚባለውን ነገር እንጉርጉሮ መጨመር ትችል ነበረ ያን ሁሉ ሰዓት ጸጥ ያልክበት ሰዓት ና በጣም ማሳደግ ትችል ነበር፣ ነው ከገባህን በታይ ቀርና። ሌላው እንግዲህ የምለው ምንድነው ውድድሩ ላይ አሁንም ሻግ ይቀነስ ነው። በቃ አንድ ሳምንት ነው የቀረ፣ ሻግ ማረጋ ጊዜ ራሱ ሁለት ዘፈን ባንዲ በዘፈን አይቻልም እንጂ አንዱን ዘፈን አስር ዘፈን ማስመሰል ላይ ያለባችሁ አይደለ? አዎ። ስለዚህ ከጓደኞች ጋር መስማማው ይሄ ነገር ቢሆን በቃ። ከዚህ በኋላ ምንም የሚታሰብ የለ የመጨረሻው ነገር ፒክ ለማድረግ ሞክሩ።